እንደ አንተ መኪናው ነው ሰድክ? አዎ፣ መኪናው ወስደናል፣ መኪናው ወስደናል። እንግዲህ ከፊንቴክ ጋር ተቋም፣ አንድ ተቋም፣ ከዚህ በፊትም እኔ ለመኪና ካምፓኒ ሰርች ያለው አምስት ነው። ልክ እንደዛ አንድ ካምፓኒ ነው፣ ተቋም ነው፣ ጠራኝ እዚህ ካምፓኒ አምባሳደር፣ ትሆንላለኝ። ፊንቴክ ይባላል። ሄድኩኝ እንግዲህ፣ ውል ቀርቦልኝ፣ አውርቼ ያውም፣ በትልቁ ምንድን ነው ማህበረሰብን አገለግላለሁ ምክንያቱም ሌላ ቦታ ላይ ወደ ሶስት ሚሊዮን ወይ የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው። መጀመሪያ በዘጠኝ መቶ ሀምሳ ሺህ ብር ያስገቡና ቀድም ዘጠኝ መቶ ሀምሳ ሺህ ብር በአምስት ዓመት ውስጥ ያሉልን በየወሩ እንዲከፍሉ አደርጋሉ ሲል ይሄ ደስ ይላል፣ ማህበረሰብን የሚጠቀም ነው። ይህ እንግዲህ አንድ ተቋም ነው ያፈራረመን የተፈራረመን በዚህ መልክ ነው ግንኙነታችን የተጀመረ እንደዚህ አሁን የክብር አምባሳደር ስትሆን እና ሀሳቦች ስትሰማ አይ በቃ አሪፍ ሀሳብ ነው ብለህ ነው የምትገባበት ወይስ ታስባ ይሄ ነገር እንዴ ሊሆን የሚችል ነገር ነው እንዴት እንደዚህ ይሆናል ብለህ ትጠይቃለህ ሰዎችን አታማክርም አሁን ለምሳሌ አሪፍ ሀሳብ ነው የሚሆን ከሆነ ግን ብዙ ሰዎች ይጠይቃሉ ለምሳሌ እንዴት በአምስት ዓመት ውስጥ ያለ ወለድ እንደዛ ሊሆን ይችላል ብለው የሚጠይቁ ሰዎች አሉ በኋላም እንደሰማው ድርጅቱ እራሱ በኋላ የተወሰነ ክፍያ ጨማሪም። አደረገ የሚል ነገርም ሰምቻለሁ። ምን መሰለን እኔ ወደዚህ ስመጣ ስደርስ ሁለተኛ ዙር እየተሰጠ ነው፣ እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው፣ ወዳጅነት ፓርክ ላይ በትልቁ ሲሰጥ ርክክብ ነው፣ ርክክብ ሲያደርግ ነው እዛ ላይ የተገኘሁት። ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች ከዚህ በፊት የተሰጣችሁ ሰዎች ሲመሰክሩ ምናምን አይቻሉ ሶ ይሄ ትልቅ ነገር ነው ማለት ከዛ እንዲያውም እዛው ላይ ነው እንትኑ ፊርማውን የሚያደረግ ነው ልክ እዛው ላይ ነው አይተው ከሆነ ካየን በኋላ ካየሁ በኋላ እዛ ላይ ተጠርቼ እንደዚህ እንደዚህ እንደዚህ አምባሳደር ልናደረጋቸው ነው እዚሁ ተብሎ እዛው ተፈራረምን ማለት ይህ አይተሃል በቃ ትልቅ ነገር ነው ስለዚህ ይሄ ማህበረሰብን ያገለግላል በዚህ መልኩ ነው ይከፈላል። እንደዚህ አምባሳደር በመሆን በዚህኛው ማለት ነው በሌሎቹ እንደሚከፈል አውቃለሁ። የክፍያችሁ ይፋ የሚሆን ነው ወይስ ስምምነት አላችሁ? ገንዘቡን መጠኑን የተለያየ ነው የተለያየ ነው። መኪናስ ይሰጣችኋል? ይሰጣል። አንተ? አዎ፣ አዎ፣ ከስምምነት ውስጥ አለ አዎ ምክንያቱም በሰራው ልክ ነው። አንተ ነው የምትመርጥ፣ አንተን የምትመርጥ ምንድን ነው የምትፈልገው። ግን ትልቁ ነገር ምን መሰለህ? ትልቁ ነገር ከነዚህ ሁሉ ውጭ የእውነት ከሌሎቹ ጋር ስሰራ እንደነበረው ማህበረሰብን የሚያገለግል ቅድሚያ የምትሰጠው አለ። ይህን ነው የሚያገለግሉ አሁንም ቢሆን እስከ መጨረሻው ድረስ እንግዲህ አንድ ጊዜ ልክ ተነሳ ከዛ በኋላ ሰው አልደረሰንም። ሶስት ወር ተብሎ እስካሁን አልመጣም ሲል የጅቡቲውን ሀሳብ ያመጣሁት ነኝ። መሄድ አለብን ማየት አለብን የት አለ መኪናው? ሄደን አይተን እዛ በረሃ ድረስ ሄደን የእውነት በቃም በጣም ትልቅ በሽታ ነው፣ እዛ ሙቀት ላይ መገኘት እዛ ሄዶ አይቶ ከዛ በኋላ ደግሞ እዚህ ደርሷል ሲባል ሞጆ ሞጆ ድረስ ሄደን አይተን ነው እንግዲህ፣ የግድ ነው። ምክንያቱም የእውነት እንግዲህ እንደ ኪነጥበብ ሰው ወይ ደሞ እንደኔ ሙያዬም ትልቁ ነገር ከማህበረሰብ ጋር ነው የምትሰራው፣ ለማህበረሰብን ነው የምታገለግለው። ገብቶሃል። ማህበረሰብ ከሌለ የምትሰራው ስራ አይደለም። ይሄን ነው ቅድሚያ የምትሰጠው። አሁንም ቢሆን እስከ መጨረሻው ድረስ እንግዲህ እንዳልኩ ተቋም ነው። ይሄን ተቋም አብሬው እስካለው ድረስ ለማህበረሰቡ ያለኝን ቃል ጠብቆ እንደሚሰራ እርግጠኛ ላይ ይሰራል ብዬ አምናለሁ።